ብልጽግና ሆኖ የብልጽግና ሚኒስትር የሚያወጣ የለም። ግን ብልጽግና ሳይሆን በብልጽግና ኮት ብልጽግና ውስጥ የተደበቀ አለ፣ እሱ ይመነጥራል። ክቡር ጠቅላይ ሚኒስትሩ አንድ ላይ ሆነን፣ ግማሾቹ አጥር ላይ የተቀመጡ አሉ። ሙዚቃው ወደዚህ ከሞቀ ወደዚህ ሊገቡ፣ ወደዚህ ደሞ ከሆነ ወደዚህ ሊመጡ፣ ይተቀመጣል አሉ። ይስተካከላል ይሄ በዚህ መንገድ አንቀጥልም። ብልጽግና ከሆነ ሰው ብልጽግና መሆን አለበት። ብልጽግና ካልሆነ ደግሞ ወደሚመለከተው ወደሚመስለው አካል መሄድ አለበት። አሁን ግን ያልጠሩ ነገሮች አሉ። እስኪጠሩ አንዳንድ ችግሮች ሊገጥሙ ይችላሉ። ከዛ ውጭ ግን ከብልጽግና ሀሳቤ የተጻረሩ የተቃረኑ እነሱ ብልጽግናን የማይመስሉ እሱ ያው ቅድም ባልነው መሰረት ብልጽግና ያልሆኑ የብልጽግናን ኮት የለበሱ ወደፊት የሚጠሩ ናቸው ማለት